ሰላም ወገኖቼ ሁላችሁም ባላችሁበት ሰላምታ ይድረሳችሁ። ዛሬ በጣም በቀላሉ የሚዘጋጅ የቀይ ጤፍ እንጀራ በመጥበሻ አገጋገር ነው እዚህ ላችሁ መጣሁት። ወደ አሰራሩ እንሄድ። በመጀመሪያ ሊጦ የማዘጋጀበት እቃ ውስጥ ግማሽ ኪሎ የቀይ ጤፍ ዱቄት ነፍቼ ጨምራለሁ። በመቀጠል እሩብ ሻይ ማንኪያ የዳቦ እርሾ ነው የጨመርኩት። ትክክለኛው የጤፍ እርሾ የምታገኙ ከሆነ እሱንም የሚያክል የለም እሱን ተጠቀሙ። ከሌላችሁ ግን በዚህ መልኩ አዘጋጅታችሁ በአገራችሁ መመገብ ትችላላችሁ። እርሾ የዳቦ ከሆነ የምትጠቀሙት ያልኳችሁን ያክል ብቻ ነው መጨመር ያለባችሁ። በብዙ መንገድ የእንጀራ አገጋገር በመጥበሻ ሞክሬ አይቼው ከሁሉም የተሻለው የአገጋገር መንገድ ነው እላችሁ የመጣሁት ቪዲዮውን። እርሾ ካበዛችሁበት በኋላ እንጀራው ምንም ጣዕሙ ምንም ነው የማይጣፍጠው። እንጀራ እንጀራ ይል እርሾ እርሾ ብቻ የሆነ ምንም ጣዕሙንም ማታውቁት አይነት ነው የሚሆነው። ጋግሬያቸው ስለማቅ ነው። በመቀጠል ውሃ ጨምሬያለሁ። ከዛ በእንቁላል መምቻ በደንብ ሳላቀጥነውም ሳላወፍረውም በዚህ መልኩ በደንብ መትቼ አዘጋጅቼዋለሁ። ይህን ምን ያክል መሆን አለበት። ቅጥነቱ ማለት በጣም ቀጭን በጣም ወፍራም መሆን የለበትም። እንዲህ በምታዩት መልኩ ካዘጋጀሁት በኋላ ፕላስቲክ ሸፍኘዋለሁ። በመቀጠል ጨርቅ ደርብለትና ለሶስት ቀን ያክል በደንብ ኩፍ እንዲል አቆየዋለሁ። ከሶስት ቀን በኋላ በደንብ ኩፍ ብለዋል። በዚህ መልኩ ከስር ወፈር ያለ ከላይ ደግሞ ቀጠን ያለ ስለሚሆን በእንቁላል መምቻ በደንብ እኩል እንዲሆን ቅጥነቱ በደንብ መትቼዋለሁ። በመቀጠል በዚህ መልኩ የተወሰነ ከቀነስኩኝ በኋላ እሳት ለኩሳለሁ። የምትጋግሩበት መጥበሻ ሰፋ ያለ ከሆነ ይሄ ጋ ስትለኩሱ ሰፋ ያለው ቦታ ነው መጠቀም ያለባችሁ። በዳርም በኩል ሁሉም ቦታ እኩል በደንብ እንዲበስልላችሁ። እንጀራው አነስ ያለ ከሆነ መጥበሻ ችግር የለውም። ትንንሾቹን ብትጠቀሙ ጋዝ። በመቀጠል መጥበሻው ጋለ እስኪልልኝ ድረስ እዚህ ጋር የኪችን ሶፍት ተደራርቤ አዘጋጅቼ አለው። ምንም ሳላስነካ አንድ እንጀራ ጋግሬ ካወጣሁኝ በኋላ ሌላ ሊጥ ከማድረጌ በፊት በዚህ በምታዩት መልኩ በደንብ ሁሉም ቦታ ጠረቅ ጠረቅ አደርገዋለሁ። እንጀራ በዚህ መልኩ ለመጋገር አብሲት የሚበቃውን ያክል ጨምሬ ጋግሬ ሞክሬ አውቃለሁ። በትንሹ ጨምሬ ጋግሬ ሞክሬ አውቃለሁ። እሺ፣ አብሲቶ የሚቀር ብዬ ደግሞ ሞቅ ባለ ውሃ አቅጥኜ ጋግሬ ሞክሬ አውቃለሁ። ሁሉም ምንም አይሰራም እና በብዙ መንገድ ሞክሬ አይቼው ከሁሉም የተሻለው ቆንጆ ሆነልኝ አሰራር ቪዲዮ ነው ይዤላችሁ የመጣሁት ውሃው ይሁን በመጥበሻ እየጋገርኩ ስለሆነ ይሁን ምኑ እንደሆነ እርሾው ይሁን አላውቅም። በዛ መልኩ በአብሲት ለምን እንጀራ አልወጣልሽ እንዳለኝ እና ይሄንን መንገድ እንጀራ ማግኘት ለማችሉ ምጣድ እና ትክክለኛ የጤፍ እርሾ ማግኘት ለማችሉ በጣም ቆንጆ ነው። እንጀራ ለናፈቃችሁ፣ በጣም ለምትወዱ ቆንጆ አገጋገር መንገድ ነው። በእውነት ሰርታችሁ መክሮ ትወዱታላችሁ ብዬ አምናለሁ። እኔ በጣም ወድጄው ደስ ብሎኝ ነው የበላሁት። እንዳልኳችሁ በትክክለኛ መንገድ የተዘጋጀ እንጀራ ማግኘት ለማችሉ፣ በእርግጥ ከአንዳንድ የገበያ እንጀራ በጣም ይሻላል ይሄኛው። ማዞር ለማትወዱ ደግሞ እንዲህ መጥበሻውን ብድግ አድርጋችሁ የተወሰነ ሊጥ ፈሰስ እያደረጋችሁ በዚህ መልኩ በቀላሉ መጋገር ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እስካሁን አብራችሁኝ ስለቆያችሁ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ኑሩ። ቤቴን ከወደዳችሁት ቤተሰብ አድርጉኝ። ቻው።